በአማራ ክልል ኦሮሞ ብሔረሰብ ዞን በባቲ ከተማ አስተዳደር በክረምት በጎ ፈቃድ አገልግሎት የከተማውን ወጣቶችና ነዋሪዎችን ተሳታፊ ከማድረግ ባሻገር በወረዳው ብሎም በዞኑ የሚገኙ መንግስታዊ ያልሆኑ ግብረሰናይ ድርጅቶችን ጭምር በእቅድ ተካተው እንዲሰሩ ማድረግ ተችሏል። የክረምት ማጠናከሪያ ትምህርት ከአምስተኛ ክፍል እስከ አስራ አንደኛ ክፍል ለሆኑ ተማሪዎች ስንሰጥ ቆይተናል። እንደዚሁም እነዚህን ተማሪዎች በልዩ ሁኔታ ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ላሉ እንዲሁም ደግሞ ከዛ በላይ ላሉት ወጣት ተማሪዎች ወይንም በተለያየ የስራ መስክ ላይ ለሚገኙ ወጣቶች የሕይወት ክህሎ ስልጠናዎች የላይፍ ስኪል ትሬኒንጎችን በላይብረሪያችን ወይም ኢቅራ ላይብረሪ የሚለው በኢሳን ማህበረሰብ አቀፊ ልማትና በጎ አድራጎት ድርጅት ስር የሚገኘው ላይብረሪ ውስጥ የክረምት ስልጠናዎችን ስንሰጥ ቆይተናል። የደካሞች ቤት በመጠገን እንዲሁም ጧሪ ቀባሪ ለሌላቸው የምገባ ስራዎችን በመስራት እንዲሁም ደብተር መግዛት የማይችሉ ምስኪኖችን ደብተር ገዝቶ በማቅረብ የከተማው ወጣቶች በተመረጡ 17 ዘርፎች የተሰማሩ ሲሆን በእነዚህ ዘርፎችም በጎ አድራጎት የልማት ድርጅቶች የክረምት እቅዳቸውን እንዲያስተካክሉ በማድረግ በክረምት የበጎ ፈቃድ አገልግሎት ተሳታፊ ሆነውበታል። በዚህም አመርቂ ውጤት ተገኝቷል። ወደ 20 ምናምን አካባቢ ተማሪዎች የ12ተኛ ክፍል ከፍተኛ ውጤት ማምጣት ችሏል። ከእነዚህ መካከል ከ8 በላይ የሚሆኑ ተማሪዎች በላይብረሪያችን ያሉ ነባር አባላቶች እንዲሁም የሚያነቡ የሚያጠኑ አባላት የሆኑ ተማሪዎች ናቸው። በዚህ መካከል ይህም አንዱ ውጤታችን ነው። እንዲሁም ኢሳን በቋሚነት አርባ ለሚሆኑ አረጋውያን የቲሞች እንዲሁም አቅመ ደካሞች በቋሚነት ድጋፍ ለስምንት ዓመታት ያክል በተከታታይነት እየሰጠ ይገኛል። በክረምት ወራት በበጎ ፈቃደኝነት የተሰሩ ስራዎችንም በበጋው ወራትም አጠናክሮ ለመቀጠል የጋራ መግባባት ተፈጥሯል። ከደጋን ከገርባ ከደሴ ከባቲና ከአካባቢዋ ዙሪያ ካሉ ከተሞችም ቀበሌዎችም፣ አዋሳኝ ቦታዎችም ጭምር አሰባስበን ከፍተኛ ውጤት ያመጡ ተማሪዎችን ስንሸልም ቆይተናል በሁለት ዙሮች። አሁን ደግሞ በሶስተኛው ዙር ከፍ ባለና ጠንከር ባለ መልኩ ይህን የሽልማት ስርዓት ለማከናወን በዝግጅት ላይ እንገኛለን። በአማራ ክልል ኦሮሞ ብሔረሰብ ዞን በባቲ ከተማ አስተዳደር በክረምት በጎ ፈቃድ አገልግሎት 18 የዝቅተኛ ነዋሪዎች ቤት በአዲስ መልክ የተገነባ ሲሆን 24 የሚሆኑ ደግሞ ጥገና ተደርጎላቸዋል ከአራት መቶ በላይ ለሚሆኑ ተማሪዎች ዩኒፎርምና የመማሪያ ቁሳቁስ ማሟላት ተችሏል ደብተር ቁሳቁስ ማሰባሰብ ስራ የክረምት ቤት ጥገና ጋር ቤት መስራት ጋር ተያይዞ በጽዳት ላይ በጤና ተግባራቶች ላይ በበርካቶች በክረምት ተግባር የተሰሩትን ስራዎች ለነዛ ለሰሩ ወጣቶች፣ ማህበሮች፣ ሴክተሮች እንደዚሁም እውቅና ፕሮግራም የተሰጠበት አግባብ ነው ያለው። እነዚህም እውቅና የሰጠ ነው። ለአሁን እውቅና መስጠት ለቀጣይ ተግባር ስራችን ደግሞ የሚበረታታና ለቀጣይ ስራ ደግሞ ስምሪት ስለሚሆነን ጭምር ወጣቱና ማህበረሰቡን በጎ አድራጎት የልማት ድርጅቶችን አቀናጅቶ በማሳተፍ 47500 የፍራፍሬ ችግኞችን መትከል የተቻለ ሲሆን የነጻ ህክምናና የደም ልገሳ መርሃ ግብርም ተካሂዷል። ይህ ተግባርንም በበጋው መርሃ ግብር ለማስቀጠል የጋራ ቅር ተዘጋጅቶ ወደ ተግባር ተገብቷል። አጠቃላይ ወጣቶችና እንደዚሁም ደግሞ ለክረምት የተሳተፉ ሰዎች እውቅና ፕሮግራም የተሰጠበት አግባብ ነው ያለው ብሎ መውሰድ ይቻላል። በንቅናቄ መድረክም ስለጀመረ በዚሁ አሁን እየተሰሩበት የነበረበት ስራዎች በዚሁ በያዝነው ግለት በበጋውም ተግባራትም የንቅናቄ ስራዎችና የበጎ አድራጎት ስራዎችም የምንንቀሳቀስበት ይሆናል። ወደ ቀጣይም እንሻአላህ ከጎናቸው ሆነን ብዙ ስራ እንደምንሰራ ቃል ገባለን።